ሰበር ዜና የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። ሰላም ሰላም፣ ውድ የተከበራችሁ የአስቴር ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እሺ፣ የኛ ደህና እሺ፣ የኛ ምን አሉ? እርሶ ምነው? ሽበት ሽበት ሽበት ራሱ እኮ ጨረሱ። ሩጫ ማለት ፀጉራቸው ማለት ነው። ለምን ወደ ሀገር አትገቢም አንቺ? አሁን ስንት ዓመትሽ ነው አንቺ? እንግዲህ፣ ስንት ዓመትሽ ነው? የማዲያም ቁሽን ቁጭ ብለሽ ንትበት እያጠብሽ ማለት ነው። ለምን አልገባሽም? ለምን አልገባሽን ለምን ገብተሽ አታገብም? እንደሩታ አንድ ቀን እኮ ወተሽ ተስናን ተሸማ አጣቂ ከቤት ወተሽም አጣቂ ዛሬ ከዳማ የማዳም ቅመሞች እንዴ የማዳም ቅመሞች እኮ ኡካን አንቺ ኡካን አንቺ ማለት ነው እናት አባቱን ይሄንን ነገር አታድርጊ ብሏት ማለት ነው። እሺ አትለም እሺ በራሷ በራሷ አስተሳሰብ ነው የምትሄደው እንጂ በሰው አስተሳሰብ አትሄድም። እንደናንተ በሰው ጭንቅላት የምትመሩ አላቸው ማለት ነው። የመደም ቅመሞች በጎች ትበለው፣ በግ አንደኛው አንቺ ነሽ። የበጉ ዋጋማ ብታቂ፣ የበጉ ብታቂ። አንደኛ ነገር ሰው ልጅ እግዚአብሔርን ተማምኖ ነው የሚኖረው። እናንተ ደግሞ ያላችኋላችሁ አብርሽና ሩታ ከአገሩ ተነስቶ የመጡ የማዳሞች ቅመም ኖት። እነሱን ተረክ ደሆኑ እነሱን በቃ ማለት ሁሉንም ነገር እንዲሸፍንላቸው ወጮቹ ምናምን በቃ የምሰጡ እነሱ ናቸው እነሱ ናቸው እያላችሁ ነው አላችሁ ማለት ነው። አይደለም ሰው ልጅ አንደኛ ነገር እግዚአብሔርን ይተማመናታል፣ በእግዚአብሔር፣ ሁለተኛ እራሱን ተማምኖ ነው የሚወጣው። እናንተ ሰው ላይ ተደግፋችሁ፣ አንቺ አንቺ አሮግቷ ሴትዮ ማለት ነው ስንት አሁን አንዱ ጎሮምሳ ብርሽን ጨርሶ ጽይሽ ሰብስበሽ የሰው ሽንት ቤት እያጠብሽ አሁን ዛሬ ወጠሽ ለማዳም ቅመም ብለሽ ለነሱ ምክር ልሰጭ? እነሱ ራሱ እኛ ራሳችን እንሰጥሻለን። ሰው ልጅ እንግዲህ የእግዚአብሔር የሰው ፍቅር ስጣቸው። እነዚህ ልጆች የሰው ፍቅር አላቸው በቃ ሆን ብላችሁ ጊዜውን ጠብቃችሁ ነው የመጣችሁባቸው ማለት ነው። ሆን ብላችሁ በአመቱ አንደኛ ነገር የኔ ሰው በቃ ስደሰት ሁኔ በቃ የተለያየ ነገር እነሱ ላይ ሲታዩ የሌለ ነገር ነው የምታወሩት። እኛ እኳን እነሱ የወደዱን እኛ እኳን ወደን ፈቅደን ነው እነሱን እየተከታተል እነሱን እየደገፍናለ አደለ? እናንተ ደግሞ ምንቤት ናቸው ገብታችሁ የሰውን በቃ ፎሎ ለመሰብሰብ ታዋቂ ለመሆን ላይቭ ገብታችሁ ቁጭ ብላችሁ ስለነሱ ስታወሩ የምትሉት እናንተ ምንድን ናቸው? እኛ ኮ በዩቱብ ከመጡ ጥፋት ካጠፉ ነግረን፣ ደስተኛ ሆኖ ከመጡ እሰይ ብለን ተቀብለን ነው። እናንተ ዝም ብላችሁ በማይገባባችሁ እንደዝ ጥልቅ ለምን ትላላችሁ? ያም ሆነ ያም ሆነ ሩታና አብርሽ ይሄንን ቀን ደርሰዋል። በሰው ቢሆንማ ቆይተዋል፣ ተለያይተዋል። እኛ ላይ አይመጥነውም። የማዲያም ቀመም ሳይሆን የማዲያም በጎቹ ነው የምትይ። አንደኛው በጓንች ነሽ፣ አንደኛው በጓንች ነሽ። ይሄው ከበግ አልፈሽ በሬ ሆነሽ። የማዲያም ኩሽና ያቀራሹ። አሁን እቺ ሴትዮ እንግዲህ ዘጠና አመቷ ነው አላገባችም፣ አልወለደችም። ይሄው እንግዲህ እዚህ ተቀርቀራ ቀርታለች። እንግዲህ የሰውን ነገር እንትን ትላለች ማለት ነው። ታማለች፣ እዚህ ጋር ቁጭ ብላ። ለምን ወደ አገር ሸገብተሽ አታገቢ? ምን አገበሻው፣ ሽበት በሽበት ሆነ።

የማዳም ቅመሞች ለማንም ማረግ መፍታለት በራሷ ለብ ጠበርገመ ያመጣችሁ ነው። አንዳንዶቹ የውሸት ወሬ ሲታወሩ እግዚአብሔርን ከኔ ስምንት መቶ ብር ተበድራለች። አንዷ ስምንት መቶ ትብር ተበደረች እና ሁለት መቶ ሲጎላት ስጭኝ አለች። አውቀሽ አውቀ እኮ ነው አውቀ ነው። ሲጀምር ደግሞ ለሰው ሲጦታ ከሰጡም ችግር የለም ቢሰጡም ምን ችግር አለን? ወዶ ፈቅዶ ካደረጉለት እነሱ በራሳቸው ጭንቅላታቸው ያውቃል። እነሱ ናቸው የሰው ሽንት ቤት አጥቦ ጠባርጎ ላባቸውን ጠባርጎ የሚያመጡ አላማቸውን ረስቶ አይደለም። አላማቸው የራሳቸው እንደናንተ ነው። እሺ፣ የማደም ቅመሞችን ክፈቱ ዩቱብና ሰብስክራይብ እናደርጋለን የምትሉ አድርጉን፣ አድርጉን፣ እስቲ ያሳድጉን። ውሸታሞቹላ ፎሎ ለቃቃሚ በቃ ማደግ ፈልጋችሁ የሰውን ላይፍ ከፍታችሁ ታወራላችሁ አሁን እቺ ሴትዮ እያነበበችሁ ትመስላለች ማለት ነው አይደለም ዝም ብላ ቁቤ ታቀላችሁ አደለ ከዛም በኋላ እሷ ጻፈችውና እንደሚያነበበው ነገር አስመስላ ነው አ ብትጠይቁት ባትላላችሁ እቺ ሴትዮ ማለት ነው ቢ ነው የምትለው ኤ ብትሏት ቢ ነው የምትለው አታቅም ብታቂመ ከዚ ሰው ኩሽና እነሱ እናንተ እናንተ ስትገፉ ምንም ብትዩ ስት የፈለገችው ነገር ብታደርጉ እነሱ እዚ ጋር ደርሰዋል ማለት ነው። የነገም እግዚአብሔር ያውቃት። እስቲ ምን አገባችሁ እናንተ፣ ሰው ምሰድቡት ነው ምን ሆን ብላችሁ ማለት ነው። አሁን የእነሱ ዩቲዩብ አንድ ቀኑ ካነ አይታችሁ ታውቁ። ዛሬማ፣ ዛሬ ጭራሽ ደማቸው ፋላ ይሄንን ስለቀቀ። ዛሬ እንግዲህ እንደዚህ የተለቀቀ የነገውን ምን እንደምትሆኑ ፌንት እንዳትነቅሉ፣ መርዝ ጠጥታችሁ እንዳትሞቱ ነው የሚፈራላችሁ። የማዳም ቅባቢ እናንተ ትመክራለች፣ እንጂ እሷ የሰውን ምክር አትመከርም። እንገራችሁ እናንተ የመመከር አትችሉም። እኛ እና እናንተ እንመክራለን። እንደነዚህ አይነቶች ተበስብሰው ይቀሩ ማለት ነው። እንገራችሁ፣ ንገሩን ካላችሁ አንቺ የምትሰራለች አሁን፣ ትልቅ ሴትዮ ከሚዲያ ላይ ሄጂ ጸሊ። ወደዛ ምን ትመስላለች ወደ ከፍቶ ሰብስክራይብ እናደርጋለን ለሰው ብላችሁ ለእናታችሁ፣ እናታችን ተርባለች ተጠምታለች ብላለች። እንዴ የእኛ እናት ሚዲያ ላይ ወጣ ልጅ እየረዳችኝ አይደለችም። ጠበልት ማለት ታሪቢ ያለው ተጥም ያለው ብላለች። ለእናቴ እኮ አንድ ሲኒ ቡና ግዢ ብይል ብላሽ እኮ ብልሽ እኮ ማት ገዥልኝ ሁሉ ለእናትሽ አድርጊ፣ ለበ ለእናትም ለአባትም ለራሱም ለሰውም ለታመመም ደራሽ ወገናት እናት የማዳም ቅመም ንገርሽና ማለት ነው። እንደናንተ ተራ ቦታ አትገኝም። ንገርሽና እንደናንተ ማለት ነው። ምንም ለምማይገባችሁ ጥልቅ ዝንብ ጥልቅ ጥልቅ ጥልቅ አትበሉ። እናተ ወደፊት አብርሽና ሩቲ የዛሬ እወድሻለሁ፣ ወለቤቴ ውዷ ፍቅሬ እስከ ሞት ለቴ ከአንቺ ጋር ነው ቀኒ ዘመዴ፣ እግዚአብሔር ይባርክልኝ አብሬ መኖር እፈልጋለሁ። አንደኛ ነገር ደግሞ እንዳገባ ነው፣ እግዚአብሔር ልጅ ከሰጠኝ የልጆች እናት አባት መሆን እንፈልጋለን ብለዋል። እግዚአብሔር ያድርግልህ ወንድሜ፣ እንዲሁ ደግሞ ኢቴ ሩታ ያርግላችሁ። ሰው ልጅ ሰርቶ ደክሞ የፈለገበትን ያቀደቅበትን ቦታ ሲደርስ ደስታ ነው እንጂ ማዘን አይገባባቸው። ከደ ሰርተሽ እዛ ድረሽ ምን ምን ልታደርግ እንደ እንደሱ ሆኝ፣ በቃ የሰው ፍቅር ሰጣቸው እግዚአብሔር። ሰው ወደደ እንጂ ምንም አላደረገ። ሩታና አብርሽ ሰው እያበላ እያጠጣ አይደለም እዚህ ቀን ያደረሰ። እንደረችና ምን ነው እኛን እንደደገፍና እኛን እንደብየለውን አስለበስና እኛን እንደው ያላችሁ የነገ ምን ልትሉ ነው እንግዲህ። እማማ እርስዎ ቁጭ በሉ ቁጭ በሉ ኧረ፣ አህማቶቹም እንደው እዚሁ እዚ ማለት ጥርስሽን የተረገፈ ግማሹ እዚህ ሳይገር ሳይረገፍብሽ ወደ ሀገርሽ ተመልሽ ሽግ ኢትዮጵያ። አዎ፣ ደግሞ አንቺ እዚህ ጋም የሆነ ነገር ሆነሽ በኋላ ሬሳ አስገቡ ምናምን እንዳንባል እና እናንተ ይሄ ነው እንዴ የሚገርማችሁ? አንድ ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን አንድ ወር ሙሉ ሸፋጣ የሸፈጥንበትን አንድ ወር ሙሉ እላይ እታች ያለበትን አንድ ወር ሙሉ የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳን በጎቹ ተናግረዋል። ከዜናው ጋር ሳራ ነበር። እየሰገጣችሁ ሰበር ዜና በጎች መሸፈኑ ተሰማ። ዜናው ወጪ በአንዳንድ የመዳን በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረዳ።